ጫፍ ላይ ወራጅ አለ። አርሰናል በኤምሬትስ ስታዲየም አሁንም ይህንን የውጤት ትንቅንቅ ግቡን ለማስተካከል በድጋሚ ከኢቨርተን ጋር የሚያደርገውን ጨዋታ ነው ወደ እናንተ ምናስተላልፈው በሸረኛ ባንድ ላይ ትሄዱ። በሸረኛው በኩል ተራአድ መንገዱ ወደ ኮሜዲየንስ ወደ ሙዚቃ ውሳታ ተዘነብለ በደኛ አንተ ልጅ ወርቅ መስታወቴ በላል በልሃ እንኳን ደና መጣ እሺ ራስን አስተዋውቅ ውስታዝ ባለበት ይሄ ነው ወርቅዬ ይባላለሁ የመልቲ ሚዲያ ፕሮዳክሽን ምሩቅ ነኝ በጋዜጠኝነቱ እንግዲህ በማህበረሰብ ሬዲዮ በክልል በዞን በወረዳ ያው የተለያዩ የመንግስት ኮሚኒኬሽን መድረኮች መምራትና ሬዲዮ ጣቢያው ላይ ደግሞ እንደዚሁ በጋዜጠኝነቱ ሰርቻለሁ አዎ ዛሬ በተለይ የማስመሰል የመስፈን እና ሌሎች ደግሞ የማዝናናት ችሎታ እንዳለ ተነግሮ ነው እንግዳ ያደረኩህ። ደግሞ በአጋጣሚ ኡስታዝ ሲመጣ ስለ አባይ እኔም አግኝቼው ልስፈን ስላልክ እሱን አንጎራጉርልንና ኡስታዝን በክብር ሸኝትና ከአንተ ጋር አብረን ቆይታ ማረጋለን። ደስ ይለኛል። እኔ ያንተው ስምና ወርቅ ያንተው ቅኝት ያንተው ድሃ በለኝ ያንተ ልጅ ወርቅ መስታወቴ

አለችኝ መልኬም ጠፋትና ስምህስ አለችኝ መልኬም ጠፋትና እቲ አባይ እቲ አባይ እያልኳት እቲ አባይ ገረመኝ፣ ማተባን ሳጣዋ አንገቷ ላይ እቲ አባይ እቲ አባይ እያልኳት ግሻ አባይ ምንሳ እስፋት ይሆን ዞርላ ንለያይያውጥሩ ነው እንግዲህ ለውስታዝም ያለን ፍቅር ለመግለጽ የአባይን አንጎራጉረለታል። በጣም ቆንጆ። ስለዚህ ለአባይ ለመታገል ተዘጋጀ ይመስለኛል። ምንም ጥያቄ የለው? ከዚህ በኋላ እዚህ ስለአባይ ሲንግሎች መልቀቅ? እንቀጥላለን፣ እንቀጥላለን የኪነ ጥበብ ባለሙያዎች ቅሙ ኮ ስለ አባይ በኪነጥብ ስራቸው መተከራከር መታገል አለባቸው፣ አስተዋወቅ ይኖርባቸዋል። ሁሉም በመስኩ ሁሉም በመስኩ አስተማሪውም፣ ሃይማኖተኛውም በመስጊዱም በምኑም በቸርቹም ሁሉም ስለ መልካምነት መስበክ አለበት። ከዛ ውስጥ አንዱ አባይ ነው። እኛም ጋዜጠኞችም ግን እንደዛው ከግድብ ውስጥ ጣል ጀመረ ዜና ብቢያለ ከዜና ባሻገር ደግሞ ግድቡ መሰረት ሲጣል የአነበብኩት አንዱ ነኝ የመጀመሪያው ቃል። ስለዚህ ስታዝ ጥሪ ማክበልህ እዚህ ስቱዲዮችን ስለተገኘ በጣም አመሰግናለሁ። አንያዝህ ከወንድሜ ጋር አብረን ቆይታ እናደርጋለን። አንተን በክብር እንሸኝ። በጣም አመሰግናለሁ። እስቲ ያዝ። ይሄ ነው ወርቅዬ አይደለ? ዛሬ እንግዲህ ብዙ ነገር ይዘህል መተናል ይመስለኛል እ ነው በጣም ብዙ ችሎታዎች እንዳሉ እኔ ነገርከኝ። የማስመሰል የመዝፈን ሌሎች የማዝናናት ጉዳዮች የማውራት፣ እንደዚህ እንደዚህ ነገሮች አሉ። ስለዚህ በቀደም ተከተል እንሂድ፣ ይቻላል ስለዚህ ማን ነው ያለኝ? እባክህ ማስመሰል፣ እኔን እንኳ አይደለም፣ ተመስገን ታስመስላል ይመስለኛል። ተመስገን አዎ፣ ተመስገን በየነ አዎ። እስቲ ንስማ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ከሳቶ ዜናዎቹ ጋር ተመስገን በየነ በየነነኝ። በቅድሚያም አርዕስተ ዜናም በኦሮሚያ ክልል በጥቃቅን እና አነስተኛ ኢንተርፕራይዝ ሰራሽ የነበሩ 36 የሚሆኑ ወጣቶች ራሳቸውን ከመቻል አልፈው ቤተሰብ እየደገሙ ነው ተባለ። ለዝርዝሩ የልቤ ማዘንጊያ ያንተ ነግሬ ያለው በጣም ፓስዋርድ አለው እና እሱን ካልከፈትኩ በስተቀር ለመያዝ ያስቸግራል። ማስመሰል አልተቻለም። ተመስገን ሲሰምቶት ይፈርዳል ማለት ነው ነው። ይጠብቃለን። ሌላ እንግዲህ በስፖርት ጋዜጠኞች ዘርፍ ኤፍሬም ይማነ ከዛ ግርማቸው እንየው እና ሶፊኒያስ እንየው በቀጥታ በሚያስተላልፉት የእግር ኳስ ስርጭት እሱን እናስመስላለን። እስኪ እንስማው። እነ ግርማቸው ይቅደሙ፣ እነ ግርማቸው ይቅደሙ። ያው ስፖርቱ እየሄደ ነው። እነው እስኪ አድማጮቻችን እየተከታተላቸው የምትገኙት በቀጥታ አራዳ ኤፍኤም ነው። አራዳ ኤፍኤም ዛሬ በ17ተኛ ሳምንት የእንግሊዝ ፕሪሚየር ጨዋታዎችን በቀጥታ ወደ እናንተ የምናስተላልፍ ይሆናል ማለት ነው። አርሰናል በኤምሬስ ስቴዲየም አሁንም ይህንን የውጤት ትንቅንቅ ግቡን ለማስተካከል በድጋሚ ከኤቨርተን ጋር የሚያደርገውን ጨዋታ ነው ወደ እናንተ የምናስተላልፈው። ግርማቸውና ሶፊንያስ እንደተለመደ አስተላልፋችን ይዘናል። ሚካኤል አርቴታ ከተለመደው አራት ሶስት ሶስት አሰላልፉ ዛሬም በኤምሬስ ደምቆ ያመሻል ብለን እናስባለን። እግር ኳሱን ደግሞ በተለየ ሁኔታ እንዲመራው ማርትኪውን የማልዳኝነቱን ይቆጣጠራል ማለት ነው። በቫር ላይ የተሰየሙት ሌሎች ዳኞችም ዛሬ ውቡን የኤምሬትስን ድባብ ከኤቨርተን ጋር የሚደረገውን ጨዋታ ያሳዩናል ብለን እንጠብቃለን። ብከሳ ካቃበለ በቀጥታ የሚገርም ኳስ ቶማስ ፓርቴ 1650 የሚገርም ኳስ ነው አድማጮች አርሰናል በሚገርም አታክትመንት ኤቨርተንን እያደከመ ይገኛል። እንደገና ተመለሰ። ሚካኤሎ የዩክሬናዊ በነገራችን ላይ ካለበት የራሱ የሆነ ስትረስ ወጥቶ ነው ኤቨርተን እያገለገለ የሚገኘው እንደገና በድጋሚ ዴክላሬስ ፓስ አደረገ ቢሳካ የሚገርም ኳስ ሰነጠቀ አስራስድስት ከብሳው ስብ ይርም አድማጮች የሚገርም እንቅስቃሴን ከቢሳካ እያገኝ እንገኛለን። ኦፍ ዘ ፖስት እለታዊ ዳኛው ኳስ ተሸርፎ ወጣ ሊገባ አልቻለ። ተመልሷል። በጣም ይገርማል። አይ ቆንጆ ነው። እኔ እንደውም ያየ መሰለኝ ሬዲዮ፣ እግር ኳስን በሬዲዮ ኤፍሬም ማነስ ኤፍሬም ማነ፣ እንግዲህ ዛሬ አንተን ኳስ ተጫዋች ላደረግ ነው። ለተወሰነ ደቂቃ ሙያ ትቀይራለ። እሺ ቀይራለ። አድማጮች ብዙ እግር ኳስ ተጫዋቾችን አይታችሁ ሰምታችሁም ይሆናል። እየነገር ኳቸው የሚገኘው የጆርጅ ቤስት ቤከንባወር ቶማስ ሙለር፣ ሌሎችንም ታሪክ አይደለም። ይህ በአልማዝዬ ሜዳ ለፈረሱ ጉብሳ በማይመቸው በዛ ረግራጋማ መሬት የተፈጠረውን የመሰለ ገብረ ሕይወትን የእግር ኳስ ሕይወት እንቃኛለን። እሱ ትናንትን የነበረ ዛሬ ላይ የተሻገረ የኢትዮጵያ እንቁ እግር ኳስ ተጫዋች። አዎ ይህ ዛሬ ሲሰማ ትንግርትን የሚያስጭበው ከአልማዝዬ እስከ ሳንቲያጎ በርናቦ ያኔ ታሪክ ሰርቶ ሻባይን ጉብኝት የመጡበት ሆዜ ሞሪኒዮ የልጁን ታለንት ተደንቀው የወሰዱበት አስገራሚ ታሪካችን ነው። ትሪቡን ስፖርት ይቀጥላል። አይ እኔ እኮ ተነስቼ ኳስ እንደዚህ ድመታ ነበረ። አይ ጥሩ ነው። እስቲ ከስፖርት ወጣ ደሞ ደግሞ ሌላ የሰማሁት ይሄ ነው። ወርቅዬ አይ እናንተን የወሎዮቹን መንዙማ ይላል አሉት። እውነት ነው? ማመዳ ወልድ ይባላል አዎ ድሮ ጎረቤቶቼ ነበሩና እንደዚሁ የአረፋ ሞሊድ ባል ሲከበር ከዛም ውጭ ባዘቦት ቀን ይለቀቃል ና ሰማለው እሱን እየሰማውን ያደግኩት እና ያን ድምፁ ስላልጠፋኝ በደንብ ለመያዝም አልተቸገርኩም ና እሱን ልበለው ወደ ዳሩ ወጣ ሰረና አንደኛው ሰው የሎት የሎታል ይነግር ነበረ። በጥሩ ገንዘብ ካለሁበት ስፍራ አልነቃነቅም፣ ያላንድ አባራሪ ስፍራ አይናልቅም። ከዚያ ትንሽ ሳይቆይ ስፍራውን ለቀቀው። ያንን ቤ ያለሰው በጎርፋ ተለቀው እሱንም ገንዘቡን ተረግረጋ አረገው። ምንም እንዳልነበር ወሬ ብቻ አረገው። ከዛ ይቀጥልና ተዋንጋው ተዋንጋው ብታነጋው ምን ነው

ከማስታወቂያ አንባቢዎችም ታስመስላለህ? አዎ። እስኪ ሽመልስ በቀለ እስካሁን ብዙ ማስታወቂያዎችን ሰርቷል፣ ግን ዛሬ አንድ ያልደረሰው ያልሰራውን ማስታወቂያ ስክሪፕት እኔ እሰራለታለሁ። በዚ አጋጣሚ እሱን ያው ይቅርታ እየጠየቀን ነው። እንዴት ያለ ፍቃድ ቢል እንኳ ይቅርታ፣ ቀድመው ይቅርታ ጠይቀን እናስመስላለን። ሽሜ ምንም አይ በህይወት ውስጥ ኑሮ ማለፍ ቋሚ ህግ ነው። አይበለውና እርሶም አንድ ቀን ተረኛ ሁነው እቺን አለም ሲሰናበቱ ወደ ዋናው ወደ ትክክለኛው መንገዶ የሚያደርሶትን የሬሳ ሳጥን ከፈለጉ አሁኑኑ ወደ ዓለም በቃኝ የሬሳ ሳጥን ማምረቻና ማከፋፈያ ድርጅት ብቅ ይበሎ። ይህን ይመስላል። አንድ ሽመልስ በቅር አንድ ያስመሰለው ልጅ ነበረ እና ሽመልስ ረዳት ቢሆን ምናምን ብሎ ካራክተር ሰጡ ካራክተር ሰጡህ። በተለያየ ዘርፍ እንትን ያለበት አለ። ቦሌ አራት ኪሎ መገናኛ፣ ገባ ገባ በሉ ያ ያ ጫፍ ላይ ወራጅ አለ ሲል ነበር። እኔ ግን ብዙ ጊዜ ያው እውነት ነው ሪል የሆነውን በተለይ መልእክትም ሜሴጅን በደንብ የሚያስተምረውን እሱ አሁን በራሱ የሆነ መንገድ ከለር ነው የቀየረው። እና እኔ ደግሞ በትክክለኛው በማስታወቂያ እኔ በማውቃቸው ሰዎች ማስታወቂያ ስራ ሲሉኝ ሽመልስን አመጣና በዛ መልኩ ነው የምሰራላቸው። ማለት ጫፍ ላይ ወራጅ አለ ሲል ነበር። የሞላ ሌላ ማስታወቂያ ባቢ፣ ሌላ ውሸት አሰፋ ነው ውቤ ማይ ፍሬንድ ውሸትን እስኪ በመሴሾ እሱ ደሞ በመሴሾ ሰርቶሬ ነበር በተመሳሳይ ጊዜ በተመሳሳይ ሰዓት እርሶን ወደ ቁም ነገር ብሎም ወደ ዝነኝነት የሚመልሶ የሚያደርሶ መሴሾ መሴሾ ዘወትር እናንተ በፈለጋችሁትና ባሰባችሁት መንገድ የምታገኙት በአባይ ቲቪ ብቻ ነው መሴሾ የህይወት የረዥም ጊዜ ትክክለኛ ስንቅ ቅዳሜ ማታ። እስቲ ከማስመሰል ወጣ ብለን ደግሞ ወደ ሙዚቃው፣ ንለኛ ሙዚቃ የማን የማን ትጫወታለህ? እስኪ እኔ ብዙ ጊዜ ያው ዘጠናዎቹ ሰባዎቹ አካባቢ ያሉት ሙዚቃዎች አድናቂ ነኝ። ከዛ ኤፍሬም ነው፣ ኤፍሬም አለ፣ ቴድሮስ ካሳሁንም አለ ሌሎችም እነ አብነት እነ ማዲንጎ በጣም ማዳመጣቸው ናቸው። ዘውል በዛ ሴንቹሪ ያለው አጠቃላይ በቃ በዛ ትውልድ ያለውን ሙዚቃ አዳምጣለሁ። አሁን ዕድሜህ ስንት ነው? አሁን 26 ዓመት። 26 ዓመት? አዎ። ስለዚህ ወደ ዘጠናዎቹ አካባቢ ነው የተወለድከው? መጀመሪያ አካባቢ አዎ፣ የዘጠናዎቹ ነው። በጣም በልጅነት አእምሮ፣ በቃ አፌን ስከፍትም በጥበብ ወርቅ ሙዚቃ ላይ ጀመርኩት። ኧረ እባክህ ምን በሚለው አስቤ አላውቅም

በእውነት ሰፋ እንጂ በማስመሰል አይደለም። አላስመሰል አስወጥተናል። በራሳ አ ሌላ በራስ ጉሮሮ ምዘፍ ነው ዘፈናል። ሌላ አለው። በተለይ የሕዝብ ዜማ ነው የሚባለው በተለምዶ ይሄ አባይ አባይ አባይ አባይ እንደሚሉት ዜማዎች ሁሉ የሕዝብ ዜማ የሆነ ማንኛውም አርቲስት የተቀባበሉ ዜማ፣ ግጥሙ ደግሞ የመስፍን አበበ የሆነ አንድ ሙዚቃ አለ። ብዙም ተሰምቶ አያውቅም ሁሉ እሺ። በፏፏቴው ጅረት ዋውዬ ባወጋሽ ቦታ በወፎቹ ዜማ ዋውዬ አስታወስኩሽ ማታ ካፈርሽ ከቅዬው ዋውዬ ከንፋስ ከሳቱ ባረ ሥጋዬ ዋውዬ ላንቺ ኮኔ ውቱ ላንቺ ኮኔ ውቱ ዋውዬ ዋውዬ ቢስቧቶቴት ዋውዬ ቢጬ ምቋት ማር ዋውዬ ከእሷ ውጪ አያምርም ዋውዬ በፍቅር መኖሬ ዋውዬ የቡቃየው ማሳ ዋውዬ የአበቦቹ ተርታ ዋውዬ ሰላም ይሰጣል ዋውዬ ያክማል በሽታ ከቅዋ የዋት ዋውዬ ካድባር ከመንደሯ ውበቷ ልዩነ ዋውዬ ሸጋ ነው ምግባሯ። ወይ ባላያት አይኔ ዋውዬ ሰላም ባላላት ልቤ የተከፈለ ዋውዬ እንዴት ለያት እንዴት ልለያት ዋውዬ ዋውዬ ቢስባቶቴት ዋውዬ ቢጬ ምቋት ማረህ ዋውዬ ከእሷ ውጭ አያምርም ዋውዬ በፍቅር መኖሬ ዋውዬ የቡቃያው ማሳ ዋውዬ ያበቦቹ ተርታ ዋውዬ ሰላም ይሰጣል ዋውዬ ያክማል በሽታ ሆንሽኔ ትዝታ ሆንሽኔ ትዝታ አንጎራጎራለሁ ጥዋትና ማታ። በጣም የሚገርም ነው ይሄም ሻካር ከትከት እያደረግን እስኪ ድምፃቸውን እያስመሰልን ከማን ጀምርስ? አይ የታደሰ በቀን ሲያነሻሽ ሰዋስሬ እኔም ደገምኩ ትናብሬን ያልኩ ይድሬ ወይኗን ምጣፋጫን ቃል አንስቼ አልጠግብም ሁሌም ተጫውቼ ስላንቻውርቼ እንካልሽ ሁሉ ከሚያኮራሺ ፍቅርሽ ነው ለእኔ የሚያስጠራሽ። እያልተባለ ባይኖርም ላንቺ እንዳይቀርብሽ የእኔንም እንቺ ግን ደግሞ ሌላ የነገሩን የኬኔዲን የሚችል አሉ። ታስመስለዋል ኬኔዲን? እንሞክረዋለን። ሞክረው ሌሎችም አሉ። እስኪ ኬኔዲን እንሞክረው። እኔ ልሁንደና አይ

ቅሌሌሌጣይ ጥሩ ነው። አችሎታህ ጥሩ ተሰጠአለህ። ደግሞ አንድ ጥያቄ ጠይቀው ያሉኝ የብሔር ብሔረሰቦች ዘፈንም በሌላ የሌላም ቋንቋ ይሞካክራል ከኦሮምኛ ያጫሉን ራሱን ከለሩን አስመስሎ አንዴ ወደ ጅማ ለስራ የሄድኩኝ ተከፍቶ የሰማሁት ነው። እና በቃ ያኔ ከባሱ እስከምወርድ ሙዚቃው የሚደጋገም ስለነበረ ያኔ ያዝኩት ያዝኩት የነበረ ነው። ከዛ ውጭ ደግሞ የአሚር ዳውድ ነው የትግረኛው። እሱንም እንደዚሁ ቁጭ ብዬ ሰምቼው በማጥናት ነው እንጂ ይሄን ያህል ቋንቋው ላይ ፐርፌክቱኛ አይደለም።

በሬዱ ወራፍነን ቀሉ ወልጃላቻ ወለብናሬ ወለብናሬ ወለብናሬ ወለብናሬ ይህን ይመስላል። ያው ጋዜጠኝን ተምራል። ቅድም እንደነገርከኝ የማህበረሰብ ሬዲዮ ላይ ምናምን ትሰራ ነበር እና ማህበረሰብ ሬዲዮ ላይ መዝናኛ ፕሮግራም ላይ ታተኮረ ነበር። መዝናኛ አንድ በመዝናኛ ዘርፍ ላይ በሬዲዮ ስታወራ የሆነ አስቆህ አስቀኸው ሰው ሰው እየነገረ ይዘው ነበረ የሚያስቅ ነገር ይችላል ምናምን አለኝ። የሙዚቃ ቃና የሚባል ፕላትፎርም አለኝ እና በሳምንት ሮብሮ መሄድ ነው። እና ይህ የሙዚቃ ቃና የሙዚቀኞችን የህይወት ታሪክ ሙዚቀኛውንም ከመጋበዝ በፊት የእሱንም ድምጽ እያስመሰልኩ መጋበዝበት ፕሮግራም ነው። ከዛ ውጭ ጥያቄና መልስ የነበረው ነው። አልፎ አልፎ ደግሞ ጆኮችንም እንደዚሁ እየጨመርኩ ነው ፕሮግራሙ ላይ ማስኬደውና ምንድነው ከዛ ውስጥ አንዷን በጣም ደስ የምትለው ነገርአቀብ ከዛ ውስጥ በጣም አንድ አድማጮች እስካሁን ድረስ የማይረሱትና ና ይደገም በየሳምንቱ ይደገም የሚሉኝ አንድ ጆክ ምንድን ነው መኪናው ከአዲስ አበባ ወደ ወሎ የሚሄድ ነው እና የህዝብ ባስ ነው ከመጠን በላይ ጭኗል ትርፍ ማለት ነው በባህሪው ደግሞ ወደ ወሎ ስትሄድ ቦታው ረግራጋማና የውጣውረድ የበዛ ቦታ ስለሆነ ለመኪና አስቸጋሪ ነው። በዛ ላይ ደግሞ ትርፍ ጭናል እና መኪናው በሚሄድበት ሰዓት ሹፌሩ ካሁን ካሁን ተገለበትኩ ብሎ በጣም ጨንቆታል፣ ከመጠን በላይ ስለሆነ ሰዎቹ ደግሞ እንደ አጋጣሚ ሆኖ በጣም ተፋፍነውም ቢሆን ያው ካሰቡበት ለመድረስ ሙዚቃ ይፈልጋሉ። ሙዚቃው ተከፍቷል። የተከፈተው ሙዚቃ የዜኒት ሟባ ነው እና ምን ይሻላል ምን ይሻላል ከቱ ምን ይሻላል የሚል ነው እና አረ ባክን ምንድን ነው ምን ይሻላል፣ ይህን ሙዚቃ ቀይርልን ይላሉ ተሳፋሪዎቹ። እናንተ ደልቷችኋል፣ እኔ ካሁን ካሁን ተገለበጥኩኝ እያልኩኝ በጣም አስቸጋሪ ሁኔታ ላይ ነው ያለሁት፣ ጭራሽ ሙዚቃ ቀይርልን ትልኛላችሁ ምናምን ይላልና እና ቀይርልን ምናምን እያሉ አሁንም ግፊት እያደረጉበት ነው። እንደፈራው መኪናው ተገለበጠ። ተገለበጠና ካሴቱም አብሮ ተገልብጦ የዘኒት ማባ ነው እንዲያው ከንበል እንዲያው ደፋ የሆነ ሙዚቃ ማለት ነው። አቦካ ስትገለበጥ ይገለበጣል እኮ ካሴት። እሱ መቀየር ሲያስፈልገው ራሱ መኪናው ሲገለበጥ ያው የዘኒት ማባን ቀየረ ማለት ነው። ይገርማል። ይህን እንደዚህ ክሎስ የጀመርከው መቼ ነው? መቼ ዓመተ ምህረት እድሜ ስንት ሲሆን ነው? የአስራ አምስት ዓመት እድሜ ላይ እያለሁኝ የስምንተኛ ክፍል ተማሪ ነበርኩ። የዛን ሰዓት የመጀመሪያው የባህል ቡድን ገባውኝ። መድረክ በመምራት ሙዚቃ በመስፈን ጀመርኩኝ። ከዛ ነው የቀጠለው፣ በቃ አልቆመም። ቤተሰብ ውስጥ እንደዚህ አንተ አይነት እንደዚህ ክሎት ያለው ሰው አለ? ፋዘር የደርግ ሰራዊት ነውና፣ ያኔ ጦሩን እንደዚሁ የማስጨፈር አብሮ የማዘፈን ተነሳሽነትን የመፍጠር እንትሉ አለው። እና ከሱ ያ ነው ከዛ ውጭ ቤት ውስጥ ያለ የለም እኔ በፋዘር ወጥቼ። አሁን ወደፊት ምን መሆን ትፈልጋለን? ወደፊት አላማ ምድ በደንብ ትውልድ ሊቀርጽ የሚችል ጋዜጠኛ መሆን የምፈልገው። ጋዜጠኛ እኛ ሙያ የሚቀላቅል ማለት ነው፣ ወደ ኮሜዲየንስ ወደ ሙዚቃ ውስጥ ተዘነብልም። እሱ ፐርሰናሊ በቃ አብሮ ያሉ ሰዎች ሲኖሩ ከአንተ የሚፈልጉት ጥልቅ አዘን ውስጥም ሲሆኑ እኔ በምን አምናለው? ያው ሰዎችን በማስደሰት አምናለሁ። እኔ የሰዎች የደስታ ምንጭ መሆን እፈልጋለሁና ለደስታ መስጠት መቻል እንደዚህ ያሉኝን ተሰጦች ከሙያ ጎን ለጎን እንደዚህ አይነት ነገሮችን ሁሌ ብሰጣቸውና ሞት ቤት ባደርጋቸው ደስ ይለኛል የሚለው ነው እንጂ በሙዚቃው ዘርፍ እንኳን ብዙ ይሄን ያህል የመግፋት ፍላጎቱም የለኝ። አሁን ምን እየሰራ ነው ያለው? አሁን በባለ አምስት ኮከብ ሆቴል ሱፐርቫይዘር ነኝ። ወደ ሙያው መግባት አልቻልክም? ሞክሬያለሁ። ያው ሲቪ የሚያስገባባቸው ቦታዎች አሉ፣ ነገር ግን በምናምን አለው። እኔ አንዳንዴ የምትፈልገውን ነገር እስከምታገኝ በማትፈልገው ነገር ስራ እየሰራ ቆይ በሚለው እምነትም ስለማመን በዛ ላይ እኔ ያለሁት፣ ወደፊቱን ደግሞ ፈጣሪ ያውቃል። ስለዚህ አንድ ሚዲያ ውስጥ የሚቀጥር ብታገኝ ጥሩ ጋዜጠኛ መሆን ትፈልጋለህ? ምንም ጥርጥር የለውም። እንግዲህ ሚዲያዎች እንግዲህ ያው አላ ይሄ ነው እንግዲህ ጥሩ የኢንተርቴንመንት ጋዜጠኛ ትሆናለህ ብዬ አስባለሁ። በሚገባው ዘርፈ ብዙ እኔ የሚገርመኝ ነገር ግን ሳይህ አሁን እንደዚህ ስታስመስል ስትዘፍን ታማኝ በየነ በልጅነቱ መሰለኝ። እኔ ለዚህ ለዚህ ተነስቼ ምክንያቱም ትልቅ ክብር ነው። አይ መልካችሁ ተመሳሳይ ናችሁ። ታማኝን መምሰል መቻል ትልቅ ክብር ነው። አዎ በታማኝ በልጅነቱ እንደዚህ አንተን ነው የሚመስል የነበረው። ጠይብ ነው፣ እንደዚህ ቀጠን ያለ ነው። ስለዚህ ደግሞ አሁን እንደሱ የማትሆንበት ምክንያት የለም። አመሰግናለሁ በጣም ትልቅ ክብር ነው፣ ከሽልማትም በላይ ነው። እንግዲህ እንደዚህ አይነት ዘገታኝኝ ወደፊት ጥሬና ክብረህ እዚህ ስቱዲዮ ስለመጣህ እና ያለውን ክህሎትን ስላሳየን በጣም ከልብ አመሰግናለሁ። በመሴ ሾ ስም እኔም፣ በጣም እንግዲህ ላለ ጊዜ አጣበህ እዚህ እንግዳ ስላደረከኝ እጅግ አድርጌ አመሰግናለሁ አንተን ከልቤ። አሁን ያ መሰለህ መሴ ሾ እንደዚህ አይነት ወጣት ታዳጊ ወጣቶች ታለንት አለን ክህሎት አለን የሚሉትን ማብራራት እንወዳለን አንዱ የሸውም ደግሞ ይሄ መሆን አለበት ብዬ አምናለሁ። እና ትልልቅ አንጋፋ አርቲስቶችን እንጋብዛለን፣ ግን ደግሞ ጀማሪ ታዳጊዎችን እየጋበዝን አርቲስት እንዲበረታቱ ነገ ትልቅ ደረጃ እንዲደርሱ የማድረግ ሀሳብ አለኝ። ስለዚህ ለዛ ነው የጋበዝኩ። አመሰግናለሁ ከልብ አሁንም በድጋሚ። እንግዲህ ተመልካቾቻችን የመሴ ሾው ፕሮግራም ይሄን ይመስል ነበረ። ሳምንት በተለያዩ እንግዶች በተመሳሳይ ሰዓት ጠብቃችኋለውኝ። እስከ ሳምንት መልካም ሳምንት እመኝላችኋለውኝ። የመሴ ሾውን የዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ የእኔ የዩቲዩብ ቤተሰብ እንድትሆኑ በአክብሮ ተጋብዛለውኝ። እስከ ሳምንት መልካም ሳምንት ይሆንላችሁ ቋ እወዳችኋለሁ። ሰላማችሁ ይብዛ ዋ